መድበልና ሞገስ ዝናን ለማገት ተስማምተዋል። ማህሌት ምንም የነገረቻቸው ነገር ስለሌለ ከማህሌት ይልቅ ዝና በጣም ብዙ ነገሮችን ስለሚያውቅ ከብሩ ጋር የተያዘውን ነገሮች ስለዚህ ከእሷ ይልቅ ያንን ዝና የተባለ ሰው ብናገተው የተሻለ ነው በማለት ሁለቶችም እንዴት አድርገው ዝናን ማገት እንዳለባቸው እየተማከሩ ይገኛሉ። ነገር ግን ማህሌት ምንም እንኳን በእነሱ እጅ ቁጥጥር ስር ብገባ እስካሁን የነገረቻቸው ነገር የለም። ከዕለታት አንድ ቀን ስለ ብሩክ ስናወራ ብሩክ በህይወት እንደሌለና የት እንደማይኖር ነግሩናል። ከዚ ውጭ ግን የነገረኝ የለም በማለት ለመድብን ነግረው ነበረ። መድብንም እኔ አውቀዋለሁ ብሩክን፣ የእናቴ ልጅማ እንደዚህ ጠፍቶ አይቀርም፣ አይሰለመብትም። በተለይ ደግሞ ይችን በጣም የሚወዳት ልጁ ደግሞ እንደዚህ ጥባት አይሄድም። ስለዚህ የት እንዳለ ለማወቅ የግድ ስለሚያስፈልገን በአሁኑ ተወሳኝ ውሳኔና ፈጣን ውሳኔዎች መወሰን ግድ ይለናል፣ በማለት ለሞገስ ቢያማክረውም ሞገስ ዳር ዳር እያለ ይገኛል። እኔ አሁን መሞት አልፈልግም፣ ዝናን ስለማታውቀው ነው እንጂ ብታውቀውም ማንሮን እንደዛ አትደራደርበትም። እባክህ የነገር ይቅርብልኝ እያደረግ ቢወተውም ዝና መታገት አለበት ከማለት ውጭ ምንም ሊፈራው አልቻለም። ሞገስ እንደተለመደው ከኋላ ከወልባ እንግዲህ ያትትም ማክተው እያለ ቢያስሰውም ቢነግረውም ስለዝና ጀግንነት ምድብል ግን እኔም ወንድ እሱም ወንድ ማን ነው እስኪ የሚያሸንፈው? እንተያያለን። እኔ እናሱ ከምን ተናንሰማ እንደዚህ የምንሆነው በማለት እንግዲህ ጉዳዩን እያጠነጠነበት ይገኛል። ሞገስም እንግዲህ ከመፍራት የተነሳ ለባለቤቱ ይደውልና ገና ያላገባት ባለቤቱ እንግዲህ አሁን ፈርታ ላይ ደለብና አክተው ስለሱ ያችሉ ላለም ትሆናለች ምን ያደርገኛል እያልክ ማሰብ እና መጨነቅ የለብን። ምክንያቱም እንደውም ሁለቱን ከሀገር ነው የእናንተ የሁለታችሁ ነጻነት ራሱ በዚህ እጅ ሊታወጅ እና ነጻ ሊሆን ስለሚችል መፍራት የለብን፣ በዛ ላይ ጓደኛ እያለ ሲነግረው ነበረ። በሌላ በኩል እንግዲህ ማህሌት ምሳሌን አጭበርብራ እንድትወጣ እየተጠቀመችባል ነው ምሳሌ ማህሌት እዛ ቤት እንዳለች እና እንደታገተች ስለማታውቅ ተኝታም ስለነበረ የእነን አጋጣሚ በመጠቀም እንግዲህ ቅድስትና ምሳሌ ተኝተው ሳለ ባካቸው እርድኝ ሰው አለ እያለች በምትጮበት ጊዜ እንደ አጋጣሚ የሆነና ምሳሌ ከተኛችበት ንቅ ትላለች። ከነቃችን በኋላ እንግዲህ ማን ነው እንግዲህ ድምፅ ወዳለበት ቦታ እያዘዘችና እያዳመጠች ከሄደች በኋላ በሩን ስትከፍተው ግን ያችን ማህሌት ነው ብላ ታገኛታለች። ነገር ግን ምሳሌ እንዴት ነሽ ደህና ነሽ ወይ? በማለት እንግዲህ እየተሳለብ ለመስረቅ እንዲሁም ደግሞ ለማታለል እየሞከረችም ነበር ሊሆን እንጂ ምሳሌ በጣም ፈርታታለች። ምን ነው የኔ ልጅ አናፈቅኩሽም እንዴ? እናትሽ እኮ ነኝ። ለዘመናት ከብዙ ቀናቶች አንቺ የተለየሽ ሳላይ ስሩዥ ጉኮ በጣም ነው የናፈቅሽኝ። እያለች እንግዲህ ለማታለል ብትሞክርም ምሳሌ ዳርዳር ከማለት ውጭ ሌላ ምንም ያረገችው ነገር የለም ነበር። ታውቂያለች ነይ አሁን መጣሽ ምን ይቅር ካደረክሽ ስለአባትሽ እኔ እያንዳንዷ ነገር እነግርሻለሁ የት እንዳለ ሁሉ እነግርሻለሁ ትላታለች ምሳሌም እንግዲህ ከእንቅልፏ ስለመጣች እንዴ አባዬ እኮ ወደ ውጭ ሀገር ሄዷል ሲጀመር ለጉብኝት ነው እንደሄደ ወዴት ማለት በማለት መላሰች አይ እነሱ ዋሽተውሻል ውሸታማ ናችሁ በማለት እንግዲህ ቀጠለች እና ጀሪት እንደዛማ ሊሆን አይችልም እንጂ እንዴት ነው እንደዚህ የሚሆነው ኧረ ተይ እያለች እንግዲህ ወተው ምሳሌን ለማካፍ ስለፈራቻት እጇን ወደ ኋላ ጭብጥ አድርጋ ይዛ ታዲያስ እሺ በማለት እንግዲህ እየተደረደረች እያለ ወዲያውኑ እንግዲህ የአሰረችውን ገመድ ብጠሰት አደርገዋለች። ነገር ግን ዝና አንድ የነገራት ነገር ነበረ። ይቺ ምሳሌ የምትባለው ልጅ ከሞተች ቤቱ ያንቺ ስለሚሆን ስለዚህ መግደል አለብሽ ስላላት ይህንን አጋጣሚ በመጠቀም እንግዲህ ምሳሌን ለማጥፋት እየሞከረች ነው። በሌላ በኩል አጅሪት ቅዱስትን ተኝታ ነበር እና ብድግ ትላለች። በድንገት ስታጣት እንግዲህ ወደ መኝታ ክፍላ ነበር ያመራችው። ዝናም እንግዲህ እንደተለመደው ከኤፍራት ጋር መደዋወሩን አላቆምም። ይች ልጅ ወዴት ናት? ለምንድነው እስካሁን ማትመጠው? እያለ በሀሳብ ተውጠው ስለነበረ የአንዳንዱ ነገር ከነገረችውን በኋላ ይውልሽ ምናልባትም እነዛ ሰዎች አግተዋት ስለሚሆኑ ለምን ወደ ቤታቸው አንሄድም? ብሎ ቢያማከራት እኔ አልሄድም በማለት ኤፍራታ ወደኋላ ጉዳዩን ዳርዳር በማለት ራሷን ነፃ ለማውጣት እየሞከረች ነው። ነገር ግን ዝና ቆንጅልሽ ምንድን ነው እንደዚህ የሚያርገተብትሽ? እኔን ትፈሪኛለሽ እንዴ? ዝና እኮ እኔ በማለት ይነግራታል። እሷም አይ አልፈራ በማለት እንግዲ ተመላሳነታለች። ለማንኛውም እህትሽ የት እንዳለች ማወቅ ስለሚጠበቅብን እንደምንም ብለሽ ፈልጊያት በማለት ይጠይቃታል። እሷም እንግዲህ እሽ ከማለት ውጭ እንዲሁም ደግሞ አፈላልጋለው፣ ደውላለው ከማለት ውጭ ሌላ ያለችው ንግረን ነበረ ይሁን እንጂ ማጣራት እየሞከረች ነው። ሞገስም ወደ ሌላ ከሄደ በኋላ እሱን ካገትከው በእርግጠኝነት ከሀገሮች የምንወጣበት ጊዜ ረጅም እንደሚሆን እርግጥ ነው። ስለዚህ እዚህ ነገር በአገባ እያለችው እንዲሁም ደግሞ እንዳያግተው እየመከረችውም ይገኛል። እንግዲህ እሱ ደግሞ እንደውም በቃ እንትን ብልሽ ነው ጥሩ ብናግተው ለሁለታችንም ነጻነት ስለሚሆን ቀላል ነው ብሎ ስላሰበ ለማገት እንግዲህ ከመድብል ጋር የተስማማ ይሆናል። ይሁን እንጂ ሉላ ደግሞ በዚህ ጉዳይ በጣም ፈርታለች። ምክንያቱም እሱን ካገተው ወደ ውጭ ሀገር ለመውጣት ያለን ቻንስ በጣም ዝቅተኛና ትንሽ ስለሆነ ከዚሁ የእሱ እስረኛ ወይም ደግሞ እዚሁ የቤት እስረኛ ሁነን መቀመጣችን ይቀራል በሚለው ሀሳቡን ልትደግፍለት አልቻለችም። ይሁን እንጂ አይ ችግር የለም በቃ ታስቤ በሚለው እንግዲህ አልፏታል ማለት ነው ዝና እንግዲህ ከኤፍራት ጋር ከተገናኘ በኋላ ታዲያስ ምን አዲስ ነገር አለ በማለት ከጠየቃትም በኋላ እሷ ምንም ነገር እንደሌለና ወደዛ ቤት አብረው እንደማትሄድ ተነግረዋለች። እኔ እርግጠኛ ነኝ እነሱ አገተዋታል የሚል ጥርጣሬ ስላደረበት ዝና ሄዶ ቤቱን ለመፈተሽና ለመመርመር እየተዘጋጀ ነው። ኤፍራት ግን አልሄድም በማለት ነበር የመለሰችው። ይሁን እንጂ መድብል ምንድነው ከአንቺ ጋር ያለው ነገር ምንድን ነው ያገናኛችሁ? የሚል ጥያቄ ጠይቋል ነበረ። እሷም እንግዲህ አረ ምንም ነገር የለም በመካከላችን፣ ምንም ነገር የለም በቃ ለስራ ነው፣ ጓደኛ ነው በማለት የውስጡን ሚስጥር ላለመናገር ሞክራለች። ነገር ግን ዝማ የጠረጠራትን ያወቅባት ይመስላል። ኤፍራታ እንግዲህ ያው በማንም ሰራት ጣልቃ ገብነት አልገባም የምትል ሰው ስትሆን አሁን ደግሞ በይበልጥ መድብል የተባለው እንግዲህ ገንዘብ ሰጥቷት እየከፈላት ያለ እያንዳንዱ መረጃ ስለምታቀብለው ይህንን ነገር ካወቀብኝ ለኔ አደጋ ሊሆን ይችላል በማለት የፈራች ይመስላል፣ አልተናገረችም። ቅድስትን እንግዲህ እህትየ እያለች ምግብ እያበላቻት እያለ ማህሌ ታጅር የተባክሽ ቅድስት እያረተ ጨካኝ አትሁኝብኝ፣ እኔ እኮ የዋኔ እኮ እንዲህ እባክሽ ነው እያለች ለማማለት ትሞክራለች። ይሄ ሁልሽ ቆይ፣ ግናውን የምን አደረገሽ ይሄን ያክል እኔ ክፉ ነኝ ለፀጉር ሽጎ ቅባት ገዝቼልሻለሁ፣ በማለት እንግዲህ የቅድስትን ሆድ ለማህራት ትሞክራለች። ቅድስትን እንግዲህ ቢጨንቃት፣ እንዴ እትዬ ከሰራሹ ስራዎች መካከል እንግዲህ በጣም ትንሿና መልካም ስራ አድርጌያለሁ ብለሽ አሰብሻት ይችን የፀጉር ቅባት ነው አይደለም? በማለት እንግዲህ ትመልስላታለች። ማህሌትም ታዲያ ሌላ ምን ነገር አድርጌሻለሁ? በማለት መለሰችላት። አይ አስታውሽ እንጂ አንችኮ ከዚህም በላይ በጣም ብዙ ጥፋቶችን አጥፍተሽ እኔ ግን ዝም ብዬ ነገር የተሻለ ነው በሚለው አለፌሽ ነበረ። ነገር ግን ከዛ ሁሉ ስህተቶች መካከል ምንም እየተስማማሽና እየሞከርሽ አይደለም፣ በጣም ያሳዝናል። በማለት እንግዲህ ጉዳዩን አሳልፋ ለመስጠት ዝም ትላለች። ህችኝ እያለች ለመነቻት። ቅድስትማ አልፈታም አለቻት። ነገር ግን ቆይ እንደስ ትጨክኛለች ብላ ደጋግማ ስጠይቃት አይደል ትልና እንግዲ ስታጎርሳት የነበረውን ምግብ በቃ ጭካኔ እንዴት እንደሆነ ስላላወቅሽ አሁን እኔ በደንብ አሳይሻለሁ በማለት ጉዳዩን እንግዲህ ስታጎርሳት የነበረውን እንጀራና ምግብ ጥላላት፣ ወተት ትጥላለች። እንግዲህ ማለትም በጣም ርጓስ ስለነበረ አረ ቅድስት ባክሽን የቻካኛት ትሁኝብኝ በማለት ተመልሳ ጭዎች ቅድስትም እንግዲህ ይዘው ነው ሄደችው። እስካሁን አክብሬ የትዬ ብልሽ፣ አንቺ ግን ልትከበር ያልቻልሽ እና ከዚህ በላይ ምንም ጣ በማለት ነበር ጥላት የወጣችው። አሁን እንጂ ከወጣችም በኋላ እንግዲህ አሁንም በጨዋን አላቆመችም። እንግዲህ ምሳሌ ከነቃች በኋላ ወደ ክፍራ ሄዳ ስለነበረ ለመፍታት እየሞከረች ማህሌት ግን ቀድማ እጇን ፈተው ነበር እና ሄዳ እንቅ ታረካታለች። ቅድስትን በጣም ተንከጥና ወይኔ ምንድን ነው ያደረግሻት? በማለት ጮኸችባት። እሷም እንግዲህ ይህንን በር ካልከፈትሽልኝ ይችን ልጅ እንደምገላ ተመኝኝ በማለት እንግዲህ ጉዳዩን በምሳሌ ይዛ ማስፈራራት ፈለገች። እንግዲህ ቅድስት ትርበተበታለች። የአደራ ልጅ እና አደራ ብራ ስትጠብቃት የነበረችው አሁን ቅድስት በማህሌት ቁጥጥር ስር ሆናለች፣ እና ምሳሌ ደግሞ አደራ ጠብቂ ተብላ የተሰጠች ስለሆነች እንዴት አድርጋ እንደምታድናት ማየት አለብን። ነገር ቅድስት ምሳሌን የምታድናት ይመስላችኋል ወይስ ደግሞ ማህሌት ከዛ ቤት አምልጣ ሌላ ቦታ ትሄዳለች ወይስ ደግሞ መድብል የተባለው እንግዲህ መጦ ሊያድናቸውና ሊደርስላቸው ይችላል በቀጣይ ቪዲዮ የምናየው ይሆናል። እስከዛው መልካም ጊዜ ሆነላችሁ። ስላዳመጣችሁ እናመሰግናለን።